ባልሽ ይሻልሻል ውሽማሽ ይሻልሻል? ለምሳሌ ፍቅረኛ ያለች ካልኩት ትዳር ወይም ፍቅረኛ ኖሯቸው ወንድና ሴት ጓደኛ ማች መሆን ይችላሉ ወይ? ልክ እንደዚህ ታሪክ ማለት ነው። እሷ ባል አላት፣ ግን የወንድ ጓደኛም ኖራት። የወንድ ጓደኛዋ ደግሞ ገርል ፍሬንድ የለችው ነፃ ሰው ነው። ስለዚህ ምንም ነገር ለማድረግ የሚያግደው ነገር የለም ማለት ነው። ቦርደር የለም፣ መማገጥ፣ አንሶላ መጋፈፍ ብቻ ነው ያለው ማለት ነው። መማገጥ እንዴት ነው? ከባሏ ውጪ ሐሳብ ለሌላ ወንድ ከሰጠች፣ ኢቴስ ቺቲንግ። እባቡም ሔዋንን መቶ ያሳሳታት አዳም ለደቂቃዎች ዞር ረሴል ነው። ሰላም እንዴት ናቸው? ይህ ገመና የተሰኘው ፕሮግራማችን ነው። ሰዓታችንን ጠብቀን ሮብን ሳናልፍ ባለ ታሪካችን ያጋራንን ታሪክ ይዘን ወደ እናንተ መተናል። ታሪኮቹንም አጋራችሁ። እኔ ቢታንያ መስፍን ነኝ። አብራችሁን ቆዩ። ይሄኛው ታሪክ ልብ ነው የሚያንጠለጥለው። እርሱን ያነበብኩት ግን ትንሽ የመጀመሪያውን መስመርም ሳያት የሆነ ልብ ስቅል የሚያደርግ ነገር አለው። አብራችሁን ታሪካችንን ለማዳመጥ ቻናላችንን ሰብስክራይብ በማድረግ እንጀምራለን። ከወደዳችሁት ላይክም ሼር ማድረጋችሁን ቀጥላለን። አብራችሁን ቆዩ። ብሌን እባላለሁ የ28 ዓመት ወጣት ስሆን ባለትዳርና የአንዲት ሴት ልጅናት ነኝ። ባለቤቴ ኢሳያስ ይባላል። አንድ ትልቅ የመንግስት መስሪያ ቤት ውስጥ በዋና ማናጀርነት ነው የሚሰራው። ስራው ፋታ ስለሚያሳጣው አልፎ አልፎ እዚያው መስሪያ ቤት ያድራል። ሆኖለት ጊዜ ያገኘ ቀን እኔንና ልጄን አለማችንን ነው የሚያሳየን። እረፍት ባገኘ ቁጥር ሽርሽር ግድ ነው። በዚህ ምክንያት ምንም እንኳን ስራ ቢበዛበት ቢናፍቀኝና ችላ ያለኝ ቢመስልም ከስንት አንዴ የሚወስደን ሽርሽርና የሚያሳየን ቦታዎች ግን ሁሉንም ቅሬታ እንድረሳው ነው የሚያደርጉት። ልጄ እድሜዋ ደርሶ ትምህርት ቤት ከገባች ወዲህ ግን ብቸኝነት እየተሰማ ይመጣ ሰፈር ውስጥም ብዙም ከጎረቤቶቻችን ጋር ስለማልቀራረብ ቀኑ እየረዘመብኝ የምገባበት ጠፋኝ። አልፎ አልፎ የውበት ሳሎን እሄዳለሁ። አንዳንዴ ደግሞ ለብቻዬ የሆነ ካፌ ገብቼ ቡና እየጠጣው መጽሐፍ ሳነብ ቆይና የልጄ መመለሻ ሲደርስ ይዣት ወደ ቤት እመለሳለሁ። ይህም ሆኖ በህይወቴ አዲስ ነገር ስላጣሁና ሁሉም ነገር ድግግሞሽ የበዛበት ስለሆነ ቀስ በቀስ ድብርት ውስጥ መግባት ጀመርኩኝ። ጓደኞቼ በሙሉ ላጤዎች ስለሆኑ ጭፈራ ቤቶችን የሚያዘወትሩ አይነት ናቸው። ማታ ማታ እየጠጡ ሲጨፍሩ ያድራሉ። ቀኑን ደግሞ ይተኛሉ። እሷ ደግሞ ቀንቀን ነው አቨለብል የምትሆነው። ይህ ደግሞ ብቸኝነቴን እጥፍ አደረገው። ባለቤቴም ከቀን ወደ ቀን የስራ ጫናው እየተደራረበበት ከሳምንት አንድ ቀን እንኳን ቤት መምጣት እያቃተው፣ ወሪያችን በስልክ ብቻ ሆነ። ይ ሎንግ ዲስታንስ ፍቅር ሆኖ ሎንግ ዲስታንስ ፍቅር እንደውም ይሻላል፣ ፍቅር ስለሆነ ሎንግ ዲስታንስ ትዳር ሆኖ መሀል ላይ ልጅ ሲኖር ጫናው ሴቷ ላይ በጣም ይበዛ ነው ይመስለኝ። ያስለመደን ሽርሽርም ቀስ በቀስ ተረሳ። ከስንት አንዴ ፋታ አግኝቶ ሲመጣም በጣም ስለሚደክመው ተጣጥቦ ምግብ ከበላ በኋላ እንደ ህፃን ነው የሚተኘው። አንድ ሰኞ ቀን ልጄን ትምህርት ቤት ካደረስኩ በኋላ የምሰራው ስራ ስላልነበረኝ ቅርብ ወዳለ ጂም ጎራ አልኩኝ። እርግጥ መውለዴን ያን ያህል የሰውነቴ ቅርጽ አላበላሸውም፣ ግን ቢያንስ ከሳምንት አራት ቀን እየመጣው ብሰራ ድብርቱ ቀለል ሊለኝ እንደሚችል አስቤ እስከ ዛሬ ባለመምጣት እየተቆጨው ተመዝግቤና ክፍያዬን ፈጽሜ እንደኔ ጀማሪ ከሆኑት ጋር ተቀላቅዬ መስራት ጀመርኩኝ። አሰልጣኛችን በጣም ተግባቢ እና ደስ የሚል ሰው ስለሆነ ምንም ሳልሳቀቅ ነበር የሰራሁትኝ። የዛኑ ቀን እዛው ጂም ውስጥ የሆነ ሰው ተዋወቅኩኝ። በረከት ይባላል። ሰላሳ ዓመቱ እንደሆነና ነጋዴ እንደሆነ ነገረኝ። እኔም ባለትዳር እንደሆንኩና ልጅ እንዳለኝ ለምን ጂም እንደመጣሁም ጭምር ነገርኩትኝ። ከጂም መልስ ጁስ ልጋብዘሽ ሲለኝ ሳላቅማማ ነበር የተስማማሁትኝ። ጁሳችንን እየጠጣን መጫዋወት ጀመርን። የኑሮና የትዳር ሁኔታዬን ላገኘሁት ሰው ሁሉ የምናገር አይነት ሰው አልነበርኩም። በረከት ግን ቀለል ያለና ነገሮችን በቀና የሚረዳ ሰው ስለሆነ ካሰብኩት በላይ ነው ያወራሁትኝ። እና ብቸኛ ነሽ አለኝ ፈገግ ብሎ ምን ታረገዋለህ? አልኩት ልጅሽ ትምህርት ቤት ከገባችልሽ ለምን የሆነ ስራ አትጀምሪም? ስራ እኮ ብዙ ነገር ያስረሳሻል አለኝ። በጣም በጣም በጣም ማምንበት አይዲያ ቢኖር የሰው ልጅ ሲጨናነቅ ገብቶ ከመተኛትና ዲፕረስድ ከመሆን ይልቅ ወጥቶ ስራ ቢሰራ ማለት ምንም ነገር መስራት ሊሆን ይችላል፣ መራመድ ራሱ የሆነን ሀሳብ ያጠፋል ብዬ ማመን ሰው ነኝ እና ብዙ ጊዜ ሴቶች ሲወልዱ ቤት ውስጥ ለልጅ ኬር ለማድረግ ሲሉ ሲቀመጡ አንደኛ ዲፕሬስድ ይሆናሉ፣ ሁለተኛ ብሬናቸው የሆነ ዲምድ እየሆነ ይሄዳል። ሀሳባቸው ቤት ውስጥ ብቻ ነው ልጄ እንደዚህ አድርጌ ባሌ ሲመጣ እንደዚህ አድርጌ ምናምን ይሆናል። እና ወታች ሴት ትንሽዬም ትንሽ ንግድ ነገር የሆነ ነገር ከሰው ተቀብሎ ለሆነ ሰው ማስረከብ፣ ትርፉ እኮ አንድ ብር ሊሆን ይችላል። ግን ያቺ ሴትዮ አይምሯ በደንብ ከዛ ነገር እየለቀቀ ይመጣል። ስራዬ ስራዬ ማለት ትጀምራለች። ይሄንን ባስብ ማለት ትጀምራለች። ሀሳቧ ሌላ ይሆናል። ሶ ጭንቀቷ ይቀንሳል ብዬ አስባለሁ እና ጥሩ ምክርን የመከራት በረከት ሳላስበው አልቀረሁም። ግን ምን እንደምሰራ ጨነቀኝ አልኩት። ለምሳሌ ለምን ቀለል ያለች ንግድ አትጀምሪም? አለኝ። ወይ ለንግድ የሚሆን ሰው አይደለሁም ከዚህ ቀደም ሞክሬው ከስሬ ነበር አልኩትኝ። ስለዚህ ትምህርት ነው የሚያስፈልግሽ፣ መማር የምትፈልጊው ነገር የለም አለኝ። በመሬት አስተዳደር ዲግሪ አለኝ እኮ ግን በሱ ስለለመስራት አስቤ ራሱ አላውቅም አሁንማ የተማርኩትንም ረስቸዋለሁ አልኩት። ባለቤትሽ እንዴት ነው ቤት መሆንሽን ይወደዋል ማለቴ ወጥተሽ እንድትሰራ አይፈልግም። አረ በጭራሽ፣ እንደዚህ አይነት ያስተሳሰብ ችግር እንኳን የለበትም። ግን ነገሮችን ጠለቅ ብዬ አስቤያቸው አላውቅም። አሁን ግን የግድ የሆነ ቋሚ ነገር መጀመር አለብኝ አልኩት። ደግሞም ከልቤ ነበረ። ስለ እኔ ይህንን ሁሉ ጠየቅከኝ፣ እስኪ ስለአንተ ደግሞ ንገረኝ አልኩት። ስለ እኔ ምን ማወቅ ትፈልጊያለሽ? ለምሳሌ ፍቅረኛ አለች ካልኩት፣ ፈገግ ብሎ ነበረችኝ፣ አሁን ግን ነፃ ነኝ አለ። ለምን ተለያያችሁ? ካልተጋባን ብላ አስቸገረችኝ። የምሬን ተናደድኩኝ። የፊቴን መለዋወጥ ሲያየሳቀ የምር እንዲህ እንደምትበሳጭ አውቄ ነበር። ባክሽ ሰለችኋት መሰለኝ ይበቃናል አለችኝ። መቼ ሳስገድጅ ያላቆያት ነገር አለ። የምር ትዳርን ሽሽት የተለየሃት መስሎኝ ልሰድብህ ነበር። እንዲያውም እንኳን አሳሰብከኝ። ስለትዳር ምን ታስባለህ? ስለ ትዳር በጣም ቀና አመለካከት እንዳለው ሲነግረኝ ቶሎ አግብቶ እንዲወልድ መከርኩት። ምሳ በልተን ልንለያይ ስንል ስልክ ተለዋወጥንና አይዞሽ ደግሞ እንዳይደብርሽ አልፎ አልፎ እንዲህ እየተገናኘን እናወራለን፣ ፍቃድሽ ከሆነ ደግሞ ሲኒማን ብንሄድ ደስ ይለኛል አለኝ። ጥሩ ጓደኛ ያገኘችው፣ ቢያንስ አንድ ሰው አላት። ተስማምቼም ተለያየን። ከበረከት ጋር ከተዋወቅን በኋላ ህይወት እንደ ድሮ ጎምዛዛ አልነበረችም። ከሳምንት አራት ቀን ጂም እንገናኛለን። ከሱ መልስ ጁስም ይሁን ምንም እየጠጣን አልፎ አልፎም ምሳ እየበላን እንጫወታለን። አንዳንዴ ስራ ካልበዛበት ልጄን አብረን ለማምጣት ወደ ትምህርት ቤቷን እንሄዳለን። እዚህ ጋውም ባል ድንገት ኖቲስ ካደረገ ሊደብረው ይችላል። ስለሌለ ላያቅ ይችላል፣ ግን ኖሮ ሊደብረው ይችላል። ስለምናያቸው ፊልሞች ብዙ ጊዜ ብናወራም ተሳክቶልን ሲኒማ ገብተን ግን አናውቅም። እንገባለን በተባባልንበት ሰዓት ወይን አይመቸኝም፣ ወይ እሱ ስራ ይኖረዋል። አንድ ቀን ከጂም ወተን ምሳ እየበላን እኔ ምልሽ አለኝና አንተ የምትለው ምን ለምን ቤት አልወስድሽም? ከታናሽ እህቴ ጋር እንደምኖር ነግሬሽ የለን? እሷንም ተዋውቀሻት ቤቴንም አይተሽልኝ ቆንጆ ቡና ጠጥተን ትመለሻለች አለኝ። የእህቱ አብራው መኖር እንጂ ለብቻው ሲሆን እሺ ያለውም ነበር። በተነጋገርነው ቀን ቤት ወስዶ እህቱን አስተዋወቀኝ። የአስር ዓመት ታናሹ ናት፣ ህይወት ትባላለች። የደስደስ ያላት ተግባቢ ልጅ ናት። ምሳ በልተን ቡና ከጠጣም በኋላ የከሰዓት ክላስ እንዳላት ነግራን ጥላን ልትወጣ ስትነሳ፣ እኔም ልሂድ በቃ አልኩት ቤት ውስጥ ከሱ ጋር ለብቻችን መሆናችን አስግቶኝ፣ እረ እባክሽ፣ ትንሽ ቆይ። የማኪ መውጫ ሳት ገና አይደል እንዴ? ምሳም በልተናል። አሁን ጀምረሽ ከሄድሽ ምን ትሰሪያለሽ? ፍርሃቴ አልገባውም። ህይወት ግን ሳልናገር ተረድታኛለች መሰለኝ። ተው፣ ቤት ስራ ይኖራታል፣ ታስጨንቃታለች። ብዙም ሊጫነኝ ስላልፈለገ ቅር እያለውም ቢሆን ሰፈር ድረስ ሸኝቶኝ ተመለሰ። ማታውን ደውሎልኝ ምን ሆነሽ ነው ዛሬ እንደዛ ተጣድፈሽ የተመለሹ? ቀኑ ሙሉ ምንም ስራ እንደሌለሽ እኮ ነግረሽኝ ነበር። አረ፣ ምንም አልሆንኩም እንዲሁ ነው የፈራሹ። ነገር አለ እኔ አጠገመውን ትፈሪያለሽ አለኝ። ማለት ማለትማ ከበረከት ጋር ሌላ ነገር ይፈጠራል ብለሽ ትፈሪያለሽ አለኝ። እኔ ምንም አልፈራም፣ ቤኪ ግን እንደምታውቀው ባለትዳርና የልጅ እናት ነኝ። ከማይዛመደኝ ወንድ ጋር ቤት ውስጥ ብቻዬን ስቀመጥ ምንም ባይፈጠር እንኳን ለሚያይን ሰው የሚሰጠኝ ስም ጥሩ አይሆንም አልኩት። እዚህ ጋ በጣም ትልቅ ብዙ ሰዎችን የሚያከራክር ሀሳብ አለ። ሴትና ወንድ ጓደኛሞች መሆን ይችላሉ አይችሉም? ለእኔ አይችሉም፣ በፍጹም ወንድና ሴት በፍጹም ጓደኛ መሆን አይችሉም ብዬ ማምን ሰው ነኝ። ኖርማሊ ጓደኛ ኮሊሆን ይችላሉ ግን አራት ቀን እየተገናኙ አራት ቀን ምሳ እየበሉ በየጊዜው ማለት ነው ጁስ እየጠጡ መለያየት፣ ከዛ አንድ ቀን ቤት የላሳይች ነው በፍጹም አክሰብት ማይደረግ ነገር ይመስለኛል። እንደኔ በተለይ ትዳር አላት ይቺ ሴት፣ ባሏ ቢያውቅ ምን ሊሰማ ይችላል? ትዳር ባይኖራት ራሱ መጨረሻ ላይ እንደሚፋቀሩ ሀሳብ ካላቸው ነው እንጂ ዝም ብሎ ጓደኛ ሆኖ ከዛ እሷ የሆነ ሰው ካላት፣ በዚህ በኩል እኔ ልክ አይመስለኝም እንደኔ እንደኔ ግን እናንተ ምን ታስባላችሁ? ወንድና ሴት አንዳቸው ትዳር ቢኖራቸው ብለን እናስብ። ትዳር ወይም ፍቅረኛ ኖሯቸው ወንድና ሴት ጓደኛ ማች መሆን ይችላሉ ወይ? ልክ እንደዚህ ታሪክ ማለት ነው። እሷ ባላላት ግን የወንድ ጓደኛም ኖራት፣ የወንድ ጓደኛዋ ደግሞ ገርል ፍሬንድ የለችው ነፃ ሰው ነው። ስለዚህ ምንም ነገር ለማድረግ የሚያግደው ነገር የለም ማለት ነው። ቦርደር የለም። ምን ታስባላችሁ? እስቲ እናንተ ሀሳባችሁን ጣል አድቁ። እስቲ ሰው ምን ይላል የሚለውን ታዩና ልብሽ የሚልሽን ብቻ አድርጊ። ልብሽ እዚህ ቦታ መሆን የለብሽም ካለሽ ተነስተሽ ሂጂ። ቀጠል አደረገና፣ ነገ ከጂም መልስ ምን ትሰሪያለሽ? ፀጉር ቤት ሄዳለሁ አልኩት። ምን ያህል ሰዓት ይወስድብሻል ሲለኝ በትንሹ ሁለት ሰዓት ካስክ ብቻ ነው። የሁለት ሰዓት ይ ለሴቶች በሁለት ሰዓት ውስጥ ካስክ ብቻ ነው የምገባው። ሌላ አንድ ሰዓት ከምናምን አለ። ከሱ እንደወጣው ደግሞ ማኪን ላመጣ ሄዳለሁ አልኩትኝ። እሺ ከነገ ወዲያስ ጂም የለንም ምን ትሰሪያለሽ? ምንም ሂዊ የመመረቂያ ጽሑፏን ትሰራለች። ያ ዋይፋይ ስለሚያስፈልጋት ቤት ነው የምትሆነው። ስራ ከሌለሽ ለምን ቤት መተሽ ፊልም አናይም አለኝ። አሁንም እንድስማማ ያደረገኝ የእህቱ መኖር ነው። በዚያው የእህቱ መኖር አያድንም። ቤቱ ስሄድ ግን እንዳለው ሂዊ አልነበረችም። ከመግባቴ አጥቻት የት እንደይደርች ስጠይቀው አሁን ከክላስ ደውለውላት ሄደች አለኝ። ጥያቄያዊ አስተያየት ሳየው የምር እውነቴን ነው፣ ዛሬ ሪሰርች ስሰራ ነው የምውለው ብላ ክፍሏ ገብታ መስራት ጀምራ ነበር አሁን አንቺ ከመምጣትሽ ከአስር ደቂቃ በፊት ነው ደውለውላት ላት ይወጣቻለኝ ያመንኩት ስላልመሰለው፣ ሂዊ ትሙት አልዋሸውሽም ማለኝ። በእህቱ ከማለ እንደማይዋሽ አውቃለሁኝ። ለመቀመጥ አመንትቼ እንደቆምኩኝ ሲያይ እሺ እዚሁ ፊልም እናይ ወይስ ወጥተን እንዙር ብሎ ነፃ ምርጫ ሰጠኝ። እሳት ይሻልሻል ወ ውሃ ይሻልሻል። መምረጥ የራሷ ፍቃድ ነው፣ አለመሄድም የራሷ ፍላጎት ነው። እህቱ ኖረች አልኖረች እህቱ ከምንም እንዴት ነው ከምንም ፕሪቨንት ልታደርጋት እንደማትችል እኮ ልቦ ያውቀዋል። ግን እዚህ ሁሉ ነገር ውስጥ ከመግባት ውጭ መገናኘቱ ሲበዛ እኮ ነው ቤት መገናኘቱ። እንደውም በጣም በጣም በጣም በስቶ ነው። ስለዚህ ከዚህ ሁሉ ራሷን ከምትፈትን በቃ ውጭ ይገናኙ። ውጭ መገናኘታቸውም ትንሽ ፈተና ነው። ቤት ሲገናኙ ግን ፈተናው በጣም ይጠልቃል። እና ራሷን ከምትፈትን ቤት አለመሄድ አይሻልም? እኔ ይሻላል ባይነኝ። ወተን እንዙር ማለት ስችል፣ አይ እንዴ፣ የያዝነውንም አቅድ ለምን ብለን እንቀይረዋለን? እዚሁ። እኔ እሳቱን ራሷን አርጋ ለኮሰችው። ብዙም ሳልጠጋ ፈንጠር ብዬ ከጎኑ ተቀመጥኩኝ። ምንድን ነው እንደ በሽተኛ የምትሸሽኝ? ቆይ ትፈሪኛለሽ እንዴ? ለምን ብዬ ነው የምፈራ? እኔ እንጃ መቼም የማልጥ ሰው። ድንበር አለሽ፣ የተከበርሽ ባለ ትዳር ነሽ። እኔም በሆን ክብሬን የምጠብቅ ሰው ነኝ። ስለዚህ አትስጊ አለና ፒሲውን ከጠረጴዛው ላይ አንስቶ እየከፈተ ፊልሙ በአንቺ ምርጫ ነው ብሎ ያሉትን ፊልሞች ዝርዝር አሳይቶ እንድመርጥ ጋበዘኝ። ጣቴ መራኝን አንዱን መረጥኩና ማየት ጀመርን። ፊልሙ የሚያጠነጥነው ስለ አንዲት ባለቤቷ ጊዜ ስለማይሰጣትና ትዳሯ ላይ ስለምትማገጥ ሴት ነው። የራሴ ሕይወት በፊልም ተሰርቶ ያየሁት እስኪመስለኝ ድረስ ነው የደነገጥኩት። በእርግጥ እኔ ትዳሬ ላይ አልማገጥኩም። ጥያቄ አንድ መማገጥ ባለፈው እንደውም የባለፈው ክፍል ታሪካችን ሳይሉ አይቀርም መማገጥ አንሶላ መጋፈፍ ብቻ ነው ያለው ማን ነው መማገጥ እንዴት ነው ከባሏ ውጪ ሀሳብ ለሌላ ወንድ ከሰጠች ኢቲስ ቺቲንግ ከባሏ ውጪ ሌላ ወንድ ቤት ሌላ ሰው በሌለበት ወይም ድግስ ተጠርታ ካልሆነ ወይ የሆነ ፐርፐዝ ኖሯት ለስራ ካልሆነ ቤቱ ድረስ መሄድም መማገጥ ነው ሀሳብ መስጠት ኢቭን የሆነን ሰው ሀሳቤን ከሰጠሁት አይም ቺቲንግ ቺቲንግ ዴፊኒሽኑ ነፍ ነው አብሮ መተኛት ብቻ አይደለም በእርግጥ እኔ ትዳሬ ላይ አልማገጥኩም ግን ፊልሙን ምን አቅለብ ልቦኝ መረጥኩት የሚያስብሉና ከወንድ ጎን ሆኖ ለማየት የሚያሳቅቁ ትዕይንቶች የተሞላ ነበር። እጃችን እንኳን ሳይነካካ በሰላም አይተን በመጨረሳችን በልቤ አምላኬን አመሰገንኩት። በእሳት እየተጫወትኩ እንደሆነ ግን ቀስ እያለ ይታወቀኝ ጀመር። ቅድም ያልኩት ነገር መጣሁን። ቆንጆ ምርጫ ነው ያለሽ። ከዚህ በኋላ አንቺ የመረጥሽውን ፊልም ነው የምናየው አለኝ። አመሰግናለሁ፣ ግን ፊልሙ ከባድ ነው ማለቴ ይዞት የተነሳው ሀሳብ አልኩት። ልክ ነሽ ትዳሯ ላይ መማገጧ ልክ ባይሆንም ግን ባሏ በቂ ጊዜ እየሰጣትና እየተንከባከባት አይደለም። እኮ ከባሏ ልታገኝ አልቻለችውን ነገር ሁሉ የሚሰጣት ሰው አገኘች፣ በቀላሉም እጅ ሰጠች። ምንም የሚከብድ ነገር የለውም አለኝና እጁን ሰዶ እጄን ያዘኝ። እዚህ ጋር ደግሞ ማለት ነው ትዳሯ ላይ መማገጧ እኮ ልክ አይደለም፣ ግን ጊዜ እየሰጣትና እየተንከባከባት ስላልሆነ ከባሏ ውጪ ሌላ ወንድ መፈለግ አለባት ማለት አይደለም። ሴት ልጅ ብልህ ነች ባሏ ጊዜ ባይኖረውም ፈልጎ እንዴት ነው ኤክሳይትድ ሆኖ እሷ ጋር እንዲመጣ ማድረግ ትችላለች ብልሃት አላት ጥበብ አላት የት አያቅታት ባሏ ለሆነ ሰው ደግሞ በጣም ቀላል ነው በቃ ስራውን ትቶ እንዲመጣ ማድረግ ትችላለች እሷ ግን በቀላሉ እጅ ከሰጠች ቺት አርጋለች ባሏ ቀስ እያለ እያስጠላት ይመጣል ምክንያቱም ጊዜ አይሰጣትም ለምን እሷ ጊዜ ትሰጠዋለች ችላ ይባባሉ እና ትዳሩ አይቆምም። በርግግ ግብዬ ሳየው አይዞሽ፣ እስኪ በደንብ ይኛልኝ። ለመጀመሪያ ጊዜ በሙሉ አይኔ አይኖቹ ማየት ፈራው። አይኖቼን ሳሸሽ በሁለት እጆቹ ጉንጭና ጉንጬን ይዞ በግድ እንዳያደረገኝ፣ ይህን ያህል ከሰውነትሽ ጋር አትታገኝ፣ የሚፈልገውን አትከልክዩ ብሎ ቀስ እያለ ተጠጋኝ። አናቱም ብለው እዛ ጋር ባለ ብርጭቆ ወይ በሆን ነገር ሰውነቴን መገደብ እስኪያቅተኝ ድረስ ሙሉ ለሙሉ ነበር እጅ የሰጠሁት። ለመጀመሪያ ጊዜ ከእያሱ ውጪ ከሌላ ሰው ጋር ተኛው ፊልሙ ላይ ያለውን ታሪክ ደገመችው። ኢን ሪያሊቲ አምስት ደቂቃ ሳትቆይ ቆይ ያየችውን ፊልም ተገበረችው። እና ደግሞ ይሄ ሰው እንዴት ነው ወዷት ምናምን እንዳልሆነ የሚያስታውቀው አሁን ከሁለት መስመር በፊት የተናገራትን አገናዝባ እኮ ዞር ማለት ትችል ነበር። በቀላሉ እጅ ሰጠች፣ ንቋታል። በቀላሉ እጅ ሰጠች እያላት ነው። ይዜ አልገባትም። ግን ለመጀመሪያ ጊዜ በሀዘንም በደስታም የገባሁትን ቃል አጥፌ ለሌላ ሰው አልጋ ላይ የሌላ ሰው ቅፍ ውስጥ ተገኘሁኝ። ከተጋደምኩበት አንገቴን ደፍቼ ስቀመጥ ልትጸጸች ባልሆነ ዘወር ብዬ ንዴት እየተናነቀኝ ለምንድን ነው የማልጸጸተው? ጀብዶ የሰራ መሰለህ እንዴ እያጠፋችን በይዞ በጣም ሪስፔክትፉል ታጠፋለች፣ ግን ራሷ ትናደዳለች። ደግሞ ከተኛበት ተነስቶ አቀፈኝና ፀጉሬን እያሻሸ አልጎዳሽም፣ ቃል እገባልሻለሁ አለኝ። ከአልጋው ተነስቶ ወደ ኩሽና ገባና ምግብ ማብሰል ጀመረ። ትንሽ ቆይቼ እኔም ተነሳሁና ነገረ ስራውን ሁሉ በግርምት ማየት ጀመርኩኝ። እንደ ልጅ ይቦርቃል፣ ይዘፍናል፣ ይስቃል፣ ሁለ ነገሩ ደስ ይላል። ከምንም በላይ የሚገርመኝ ደግሞ የሆነ ነገር ባስፈለገኝ ቁጥር ገና ሳልናገር ከአይኔ ላይ የሚያውቅብኝ ነገር ነው። ምን እንደሚያስከፋኝ፣ ምን ከኩርፌ እንደሚመልሰኝና ምን እንደሚያስደስተኝ፣ ስስ ጎኔን ሁሉ ጠንቅቆ ያውቃል። እኔ ባለፈው ምናቸው ቲክቶክ ላይ የሆነ ነገር አይቼ ነበር እና ልክ እንደዚህ አይነት ታሪክ ነው ያ ምንድነው? የሚለየው ጊዜ አይሰጣትም ጊዜ በጣም ትታገሰውና ነው ዞር የምትለው ማለት ነው። እና ሔዋንም አዳምን ጥላው የሄደችው ነው እንዴት ነበር? እባቡም ሔዋንን መቶ ያሳሳታት አዳም ለደቂቃዎች ዞር ሲል ነው። ለትንሽ ጊዜ ዞር ሲል እባቡ መቶ አፕሉን ሰጥቶ ሔዋንን አሳሳታት። ይህም እንደዛ ነው። ታግሳለች፣ ግን ሊሚቷ ጋር ደረሰች። ወይ ደግሞ ይሄ ሰው አሳሳታት ይመስለኛል። ወደ ትዳሯ ብትመለስ ግን ደስ ይለናል። ልርቀው የማልችለው ሱስ ሆነብኝ። ኢሳያስ ከስንት አንዴ በሚያገኘው እረፍት ወደ ቤት ሲመጣና ሲስመኝ፣ ወይ ሲነካኝ ሰውነቴ አልታዘዝ እያለኝ የበረዶ ያህል መቀዝቀዝ ጀመርኩ። እሱም በየጊዜው የምሰጠውን ሰበባ ሰበብ በቀላሉ ስለሚያምነኝ ጠለቅ ብሎ ጠይቆኝ ያውቅ። ለእኔ ግን በረከትና ኢሳያስ በምንም መንገድ ሊነጻጸሩ የማይችሉ የሁለት ዓለም ሰዎች ናቸው። ኢሳያስ ማለት የሚበላ የሚጠጣና የሚለበስ ነገር ካሟላ ቤተሰቡን ያስተዳደረና ጤናማ ትዳር የመራ የሚመስለው ሰው ነው። ይህን ስል ግን ኢሱ መጥፎ ሰው ነው ማለት አይደለም። ተፈጥሮ እና ውሎ ባሳደረበት ጫና ምክንያት ለእኔ ጊዜና ትኩረት ሰጥቶ በስነ ስርዓቱ አውርቶኝ በቀላል ነገር ፀጉሬን እንኳን ዳብሰው ማስደሰት እንደሚችል አያውቅም። አሳውቂው ሴትዮን ሾ ኢዝ ፎር ሪዝን። ወንዶች እንዲህ ነው ካልተባለ የማይረዱ ወንዶች አሉ። ጀንራላ አይደለም ግን፣ እንዲህ ነው ካልተባሉ ላያውቁ ይችላሉ። ይሄ ደግሞ ተፈጥሯቸው ነው። ማስገደድ አንችልም፣ ግን አንቺ እንዲያውቅ ማድረግ ትችያለሽ። ቤት እንዲመጣ ሪዝን መስጠት ትችያለሽ። ቆንጆ ቆንጆ ነገር እያደረግሽ ምናምን ቤትሽን ፏፏ ስታደረጊ ዊ ቤቴ ብሎ ሊመጣ ይችላል። በተቃራኒው ቤኪ ማለት የአንዲትን ሴት ነፍስ እንዴት ማስደሰት እንዳለበት ጠንቅቆ የሚያውቅ የፍቅር ሰው ነው። ወደኋላ ተሂዶ ምርጫ ማስተካከል ቢቻል ያለማመንታት የሚመርጠው አይነት ሰው ነው። ግን አተሳሳች እዚህ ጋር እንዴት ነው ይሄ ሰው እንደዚህ በፍቅረኝነት ጊዜ ማለት የሚችል ሰው ሊሆን ይችላል። ሆይ ሆይ ማለት የሚችል ሰው ሊሆን ይችላል። ትዳሩ ሲገባ ምን አይነት ሰው እንደሆነ አታውቂም። ትዳር እንዳለሽ እና ጨርሰሽ ነው። እንዴት ነው ጠቅለሽ ወደ እሱ መምጣት ስለማትች ጥሩ አድርጎ እየተንከባከበች ሊሆን ይችላል። ዶን ቢ ሹር የመረጥሽው ሰው የተሳሳተ ነው ማለት አይደለም፣ ግን ማስተካከል ሞክሪ። ካልሆነ እሱን እዛ ጋር ቁጭ ብለ ቁጭ አድርገሽው፣ ከዛ እዚህ ጋ በረከትን ቁጭ አድርገሽ እንትን ከማለት አንዱ ላይ ዲሳይድ ማድረግ የሚሻል ይመስለኛል። ምን እንዳመመኝና እንዴት እንደሚያደርገኝ ብዙ ማብራራት ሳይጠበቅብኝ የሚያውቅልኝ አይነት ሰው ነው። በዚህ ሁኔታ በትዳሬ ላይ እየሄድኩ በረከትም ሱስ እንደሆነብኝ ስምንት ወራት አለፉ። በስመአብ አንዳንዴ ኢሱ በስራ ተዳክሞና ሰውነቱ ዝሎ ሲመጣ እኔ ስሰራ የሰነበትኩት ወንጀል በአይነ ህሊና ይከሰትብኛል። የሆነ ድምፅ ትንሽ አታፍሪም፣ እሱ ለአንቺና ለልጁ ቋሚ ቅርስ ለማቆም ላይ ታች ይላል፣ አንቺ ግን በሱ ላይ ትሄጃለሽ፣ እያለ ሞግተኛል። ይህም ሆኖ ግን ቤኪ ጋር መሄዴን ማቆም አልቻልኩም። ምን ትመክሩኛላችሁ? እኔ መክርሽ ምረጪን። እኔ እንደ ሀሳብ ባልሽ ይሻልሻል፣ ውሽማሽ ይሻልሻል። ባልሽን ፈትሽ፣ ልጅሽን ትተሽ መሄድን ከመረጥሽ በረከት የሆነ ቀን መቼስ፣ እንደዚህ ቦይፍሬንድ ገርልፍሬንድ ሆናችሁ አቀሩም ወይ ውሽማ ሆኖ አይቀርም የሆነ ቀን ትዳር ሲሆን እንደማትጸጸችበት ካመንሽ በረከት ይሻልሻል። ምክንያቱም እዛ ጋር ለአንቺም ለልጅሽም ብሎ ህይወቱን የተወሰው ሊሆን ይችላል። ይህ ሰው ስራ ስራ ስራ የሚለው በጎን በኩል እንዳንቺ ጓደኛ ጂም መዝናናት ምናምን የተወው ለቤተሰቡ ሲል ሊሆን ስለሚችል እሱንም ከመጉዳት ልጅሽንም ያላባት ከማስቀረት ለአንቺም አይምሮሽ ሰላም እንዲሆን ከተቻለ ውሽማውን በቃ ዞር ማድረግ ይሻላል። ግን ስምንት ወር የቆየ ነገር ስለሆነ በቀላሉ ሂድ ከዚህ ማለት አስችል ገልጽ ነው፣ ግን እሱን ለመተው ብትሞክሪ እንደኔ ጥሩ ነው ብዬ አስባለሁ። ተመልካቾችም ብትወስኝ እንዲ እንዲ ይሻላል የሚሉትን ሀሳባቸውን ከታች የሚያስቀምጡ ይሆናል። ተመልካቾቻችን እንደማታሳፍሩኝ ተስፋ አደርጋለሁ። ጥሩ ውሳኔ እንድትወስን ጥሩ ምክረን ስጡልኝ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ልክ እንደዚህ አይነት ታሪኮች ያሏችሁ መወሰን የተቸገራችሁ ሰዎች ደግሞ ካላችሁ ከስር በምናስቀምጠው የቴሌግራም ሊንክ ታሪኮቻችሁን አጋሩን። እኛ እዚህ እያመጣን ከቻለን እኛው መክረን፣ ካልቻልን ደግሞ የተመልካቾቻችን ሀሳብ እየተቀበልን ወደ እናንተ የምናደርስ ይሆናል። እናመሰግናለን።